መንግስት ለሚያከናውናቸው ናቸው የልማት ስራዎች ውጤታማነት ህዝቡ ሰላሙን ለመጠበቅ የሚያደርገውን ተሳትፎ አጠናክረው እንዲቀጥል የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ጥሪ ያቀረቡ፣ ከፍተኛ የመንግስት የስራ ኃላፊዎች በደቡብ ጎንደር ዞን አዲስ ዘመንና ወረታ ከተማ ከፍተኛ የትምህርትና የጤና ተቋማትን መርቀው በይፋ ስራ አስጀምረዋል። አብዮት ከፋለ ተጨማሪ ዘገባ አለው። በአማራ ክልል ባጋጠመው የጸጥታ ችግር ውስጥም ቢሆን በርካታ የልማት ፕሮጀክቶች ተጠናቀው ለአገልግሎት እየበቁ ይገኛሉ። በደቡብ ጎንደር ዞንም በመንግስትና ህዝብ ተሳትፎ የተገነቡ የትምህርትና የጤና ተቋማት በክልሉ ከፍተኛ የስራ ኃላፊዎች ተመርቀዋል። በ285 ሚሊዮን ብር ወጪ የተገነባውና 25 የመማሪያ ክፍሎች ያሉት የአዲስ ዘመን አጠቃላይ ሁለተኛ ደረጃ ትምህርት ቤት ማስፋፊያ ባለ አራት ወለል ህንፃ ከተመረቁት ውስጥ አንዱ ነው። የወረታ ከተማ አስተዳደር ደግሞ የወረታ የመጀመሪያ ደረጃ ሆስፒታልና የወረታ አጠቃላይ ሁለተኛ ደረጃ ትምህርት ቤት ማስፋፊያ ግንባታ ባለ ሶስት ወለል ህንጻ ተመርቀዋል። በደቡብ ጎንደር ዞን ከሰላም ማስከበር ጎን ለጎን ለትምህርትና ጤና ተግባራት ልዩ ትኩረት በመስጠት እየተሰራ መሆኑን የዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ ገልጸዋል። በደቡብ ጎንደር ውስጥ ለማኅበራዊ ዘርፉ ልዩ ትኩረት በመስጠት በህብረተሰባችን ተሳትፎ በመንግስት ድጋፍ መንግስታዊ ባልሆኑ አካላት ጭምር ተደግፎ በዚህ መርሃ ግብር እንደ ዞናችን በጣም በርካታ ፕሮጀክቶችን አቅደን እየሰራ እንገኛለን። በተለይ በዛሬ ዕለት ያስመረቅናቸው ናቸው፣ የአዲስ ዘመን፣ የወረታ የመካነ ኢየሱስ በህብረተሰብ ተሳትፎ እና በልዩ ልዩ ድጋፍ 133 ሚሊዮን 916,465 ብር የወጣባቸው በሂደት ትውልድን የሚያንጹ ችግርን ለማስወገድ በርትተው ለሚሰሩ ወጣቶቻችን ታሳቢ ተደርጎ የተገነባ ነው። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴም በሰላም እጦቱ በክልሉ ከአራት ሚሊዮን በላይ ተማሪዎች ከትምህርት ውጭ መሆናቸው ክልሉን ወደ ኋላ የሚያስቀርና ከዛሬ አልፎ ለቀጣይ ትውልድ የሚተርፍ ፍዳን የሚያስከትል መሆኑን ታሳቢ ያደረገ የመፍትሄ ስራ መስራት ያስፈልጋል ብለዋል። የአማራ ሕዝብ ከየትኛውም ወንድሞቹ ግንባር ቀደምትነቱ ተገልብጦ ኋላ ተከታይ እንዲሆን የሚደረገውን ጥረት ሁላችንም ኖ ማለት ያስፈልጋል በቃል ልንል ያስፈልጋል። የዚህ ማሳያ ደግሞ በዚህ ውስጥም ሆናችሁ እየገነባችሁ ያላችኋቸው ትምህርት ቤቶች እየተዋጋም እየሞተም እየገነባ ያለ ህዝብ ነው። ምናጠፋውም፣ ምናለማውም፣ ምናወድመውም እዚሁ ራሳችንን ነው። ከዚህ በኋላ ለእኛ ሳይሆን እሳቢያችን ህዝባችን ከልጆቹ በላይ የሚወደው ስለሌለ ህይወታቸው ወደ የት ይምራ የሚለውን ለልጆቻችን ማሰብ ለትውልድ ማሰብን ይጠይቃል። በተለይ የትምህርትና የጤና ዘርፎች ሰላማዊ አውድን ይፈልጋሉ፣ ያሉት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን መንግስት እያከናወናቸው ያሉ ለትውልድ የሚሻገሩ የልማት ስራዎች ውጤታማ እንዲሆኑ በሰላም ማስፈንና ሌሎች ተግባራት በጋራ መስራት ይጠይቃል ብለዋል። ዛሬ በወረታና በአዲስ ዘመን ያየ ነው። እነዚህ የልማት ስራዎች አስተዋጽኦቸውና የላቀ ፋይዳቸው የሚገለጸው ስለተገነቡና በቀጣይ ትውልድን የሚቀርጹ ለሀገር ግንባታ አስተዋጽኦ የሚያደርጉ ብቻ ሳይሆን የግንባታ ሂደታቸው፣ የግንባታ አመራራቸው በመንግስትና በሕዝብ መካከል ያለውን ቁርኝት ትብብርና ቅንጅት የሚያሳይ በመሆኑ የላቀ አፈጻጸም እንዳላቸው ተደርጎ ይወሰዳል። ሁሉም የማህበራዊ ልማትና የኢኮኖሚ ተግባር ሰላምን እና የሰላም አውድን ይፈልጋል። ትምህርትና ጤና ደግሞ ከሁሉም በላይ ሰላም እንዲረጋገጥና በሰላም አውድ ውስጥ እንዲከናወን እንዲፈጸም አስገዳጅ ሁኔታዎችን ይፈልጋሉ። በሀገራችንና የክልላችንን ወግ ባህልና ልምዶች በተሻለ መንገድ የሚተገብሩና በዚያ ውስጥ የሚያልፉ በጥሩ ስነ ምግባር የተቀረጹ ወጣቶች ወደ ኋላ እንዳይቀሩ በግጭት አውድ ውስጥ እያለፉ ተወዳዳሪነታቸው እንዳይኮሰምን ማድረግ የሚያስችል ስራ ከሁላችንም ይጠበቃል። ዳሩ ሰላም ካልሆነ መሃሉም ሰላም ስለማይሆን ሁላችንም ከመንግስት ጋር ተቀናይተን መንግስት እየሰራ ላለው ሰላምና ጸጥታን የማስከበር ስራ ርብርብ እንድናድርግ ይጠበቃል። በህዝብ የሚነሱ የልማትና መልካም አስተዳደር ጥያቄዎች በየደረጃው እንደሚፈቱም ምክትል ርዕሰ መስተዳድሩ ገልጸዋል።